ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ዛሬ ደግሞ ወደ ሽፎን መጥቻለሁ። ቆንጆ ቆንጆ ያልኳችሁን ሽፎን ይዤላችሁ መጥቻለሁ። ወደ ተዘጋጅንባቸው እንዴ ከኔ ስጀምርላችሁ እንደምታዩት በስድስት ሜትር የተሰራ ሽፎን ነው። ነው ስቶክ አይደለም ሽፎን ነው። በጣም ቀላል ቆንጆ ከለር ያለው ሽፎን ነው። እንደምታዩት ስፋቱ ራሱ በጣም ነው የሚያምረው። ከኋላም ብታዩት በጣም ያምራል። ከፊትም እንደዚሁ ብታዩት በጣም የሚያምር ቀላል የሆነ ሽፎን ነው። ስቶክ አይደለም ሽፎን ነው። በሁለት ደረጃ የተሰራ ነው። እንግዲህ በሁለት ደረጃ ሲሰራ እንደዚህ ነው ውበቱ። እዚጋ ቤጋ ቤጋ ተሰርቶለታል ወይም ጥፍጥፍ ብሎ የተሰራ አለው። እዚጋ ቀበቶውም አለው፣ ማሰሪያ ከኋላ አለው። በማሰሪያ ነው የተሰራው። እጅየው እንደምታዩት ደግሞ እጅየው አጓጉል ነው። በጣም ያምራል ልብሱ። በጣም ለሰውነታች ቀላል ነው። ይሄ እንግዲህ በስድስት ሜትር አልቆለት በትልቅ ነጠላ አምስት ሺህ አምስት መቶ እንሰራላችኋለን። በትንሽ ነጠላ አምስት ሺህ እንሰራላችኋለን ማለት ነው። ወደ ብትኖቹ ሲሄድላችሁ ይሄኛው የሚያምር እስቶክ ነው እስቶክ ሽፎናችን ነው። ስቶክ እንግዲህ የሚለየው ከሽፎን ትንሽ ከበድ ይላል። እንትኑ ልብስነቱ መደቡ በቀይና ይሄኛው በነጭ መደቡ ነጭ ሆኖ አበቦቹ በቀይ ያሸበርቁ ናቸው። ሽፎን እንግዲህ አበባ ፍንትክትክ ብለው ሲኖረው ውበት ይኖራል ማለት ነው። ይሄ እንግዲህ በፈለጋችሁት የዲዛይን ይሰራላቸዋል ብትፈልጉ በአራት ማዕዘን፣ ብትፈልጉ በኦ፣ ብትፈልጉ በተላላፊ፣ ትፈልጉ በአንድ ደረጃ፣ ብትፈልጉ ያለ ደረጃ መሰራት ይቻላል። ብትፈልጉ እጅየ ሙሉ፣ ብትፈልጉ እጅየው ሙሉ ያልሆነ ትፈልጉ አቋቁ ብዙ አይነት የሽፎን አሰራር ስላለ ልብስን ሽፎን እንደሞ የሚያሳምረው ስፌቱ ነው። በጣም ቆንጆ አርገን እንሰራላቸዋለን። ቆንጆ ሰፊ ያለን እንደዚህ አርጎ እንደኔ የሚሰፋ እንግዲህ ይሄ አልቆለት በስድስት ሜትር ወይም በአምስት ሜትር በፈለጋችሁት እናንተ ሰፊ በምትሉት በጣም ሰፊ የማይወድ ሰው ስላለ መካከለኛ ይሄውም በስድስት ሜትር ነው። በስድስት ሜትር ሆኖ አርበ ጠባብ ነው። ይሄኛው በስድስት ሜትር ነው የሚሰራ። ይሄኛው አርበ ሰፊ ስለሆነ በአምስት ሜትር ቢሰራ በቂ ነው ማለት ነው። ዋጋው አልቆለት ይሄ በትልቅ ነጠላ አምስት ሺህ አምስት መቶ ነው። በትንሽ ነጠላ አምስት ሺህ ነው ማለት ነው። ወደዚህኛው ሲሄድላችሁ ደግሞ ይሄኛው ሽፎን ነው። ሽፎን ማለት ቀላል እንደዚህ ነው። ቅለቱ ልብስነቱ እንደዚህ ቀላል ነው። ስቶክ አይደለም። በጣም ቀላል ነው ሽፎኑ። በዛ ላይ ይሄ ሻይን አለው ሻይን አለው። መደቡ ደግሞ የሚያምር ከለር ነው የሚስብ ጥቁር ከለር እና አበቦቹ፣ ዲዛይኖቹ በጣም የሚያምሩ ናቸው። በዛ ላይ ቀላል ነው ለሰውነታችሁ። ይሄውን በስድስት ሜትር እንደኔ ቢሰራ እንደዚህ ሰፊ ይሆናል ማለት ነው። አይከብዳችሁም፣ ለሰውነታችሁም ቀላል ስለሆነ ሲሰራ ሽፎን ቀላል ስለሆነ አይከብዳችሁም። ይሄን እንዳልኳችሁ በፈለጋችሁ ዲዛይን መሰራት ይችላል። ሻይኑ ይሄ ወርቀ ዘቦ ሻይኑ አይለቅም፣ ቢታጠብ የማይለቅ አይነት ነው። የማይለቅ ስለሆነ ምንም አያሳስባችሁም። ይሄን ነጠላው በሁለት አይነት ከለር ይሰራል፣ በጥቁርና በዚህኛው በሰማያዊ ከለር ይሰራላችኋል፣ ይሸመንላችኋል። ዋጋው እንደነገርኳችሁ 5500 በትልቅ ነጠላ፣ በትንሽ ነጠላ ደግሞ 5000 እንሰራላችኋለን ማለት ነው። ወደዚህኛው ልብስ ሄድላችሁ፣ እዚህ ደግሞ በጣም የምታምር አታምርም? አበቧ ቀይ የሚያምር ፍንትክትክ ያለች ቆንጆ ልብስ ናት። እንዲሁ ራሱ አይን ይዛለች፣ አይን የሚይዝ ልብስ ነው። በጣም የወደድኳት ልብስ ነች እኔ። ራሱ በዛ ላይ ስቶክ ነች። ስቶክ ሆኖ ቀለል ያለ ስቶክ፣ በጣም ከባድ ያልሆነ ለሰውነት የማይከብድ ስቶካችን ነች። በጣም ነው የሚያምረው። አበቦቹ እንደዚሁ ቆንጆ ደቀቅ ብላ የተሰራች አበባ አላት። ይኸውን አበባው ነጠላ በአበባው ከለር ተሰርቶ ስትለብሱት በጣም የሚያሳምራችሁ ሽፎን የሚሆነው ይሄ በስድስት ሜትር አልላችሁም። በጣም ስለሚሰፋ በአምስት ሜትር እንደነገርኳችሁ በቂ ነው። እኔ በስድስት ሜትር ብትሉ ይሰራላችኋል፣ ዋጋው ተመሳሳይ ነው። ለእኔ ግን በጣም ኤክሰስ ሰፊ ሲሆን ያስቸግራል። ይሄ አርበ ሰፊ ስለሆነ በተፈጥሮ ሲሰራ በአምስት ሜትር በቂ ነው። እዚጋ ያሉት ጎመኔዎቹ፣ ቅጠሎቹ ደስ ይላሉ። አበቦቹ በጣም ነው የሚያምረው። አይን የሚይዝ ሽፎን ነው። ስቶክ ሽፎናችን ነው። ይሄን በአራት ማዕዘን ብታሰሩት በግሩፕ ብታሰሩት እንዲሁ ደግሞ በተናጠል። አሁን ሽፎን በጣም እየተወደደ ነው። በዛ ላይ ለክርስትና እየተለበሰ ነው፣ ለፕሮግራሞች እየተለበሰ ነው፣ ሰርግ ላይ ማቹ ነው እየተለበሰ ነው። ለፈለጋችሁት ፕሮግራም ይሆናል። ከለሩ ደግሞ እንድዚሁ የሚያስውባችሁ አይነት ከለር ስለሆነ በኦ በአራት ማዘን በተላላፊ በፈለጋችሁ ያለ ከሽከሽ በከሽከሽ በፈንድሻ መሰራት ይችላል። ጂዮ አጓጉ ጂዮ ሙሉ መሆን ይችላል። ዋጋው አልቆለት እንደነገርኳችሁ 5500 ብር። ወደዚችኛዋ ስቶክ ሄድላችሁ ደሞ ደግሞ ፒንክ ናት፣ ፒንክ ናት፣ በፒንክ ያሸበረቀች ናት። ፒንክ ነው መደቡ፣ ደግሞ ሰማያዊ ዋለው፣ በጣም ቆንጆ አበባ ደግሞ ቢጫ ነገር አበቦች አሉት፣ በጣም ያምራል። ይሄ ስቶክ ነው፣ ስቶክ ነው። እንደነገርኳችሁ በጣም ከባድ ቀላል ይሄ ቀለል ያለ ስለሆነ ለሰውነታችሁ አይከብድም ማለት ነው። ይሄም በአምስት ሜትር እንደነገርኳችሁ መሰራት ይችላል። በአምስት ሜትር በጣም ሰፊ ነው ሽፎን ሲሆነው፣ በስድስት ሜትር ሽፎን አርበጠባብ ስለሆነ እንደነገርኳችሁ ይኸውን ነጠላው በፒንክ ይሸመንለታል። በፒንክና በሰማያዊ በሁለቱ አይነት ከለር ሆኖ ይሸመንለታል። በቢጫ ሆኖ በሶስቱ አይነት ከለር በሸማኔ ይሰራል። በትልቅ ነጠላ ለቤተክርስቲያን በሚያላብሳችሁ ነጠላ እንሸምንላችኋለን። እንደነገርኳችሁ ነጠላ በፍላጎታችሁ ነው። ትንሽ ነጠላ ለሚፈልግ ትንሽ ነጠላ እንሰራለን። ትልቅ ለሚፈልግ ትልቅ፣ ጥርጥር ለሚፈልግ ጥርጥር፣ ዝርዝር ለሚፈልግ ዝርዝር። መሀል ላይ ደግሞ ጥለቶች ሰንተር፣ ሰንተር ጥለቶች አሉት አሉ። በመሀል ላይ መሀል መሀል ላይ ጥለቶቹ ገብተው የሚሰራላቸውም አሉ። ፈለጋችሁት ይሰራል። ግን እንደነገርኳችሁ በትልቅ ነጠላ በጥበብ ነጠላ ከፈለጋችሁ አምስት ሺህ አምስት መቶ ነው ማለት ነው። ወደዚህኛ ወደዚህኛ ደግሞ ሽፎን ስሄድላችሁ ስቶክ ሽፎናችን ነች። አሁን የምነካቸው ስቶክ ሽፎኖች በጣም ለስላሳ የማይከብዱ ስትነካቸው እራሱ ክብደት የሌለው ነው። አንዳንዴ ለሰውነታችን ከበደኝ ስለምንል ቀለል ብላችሁ ሰውነታችሁ የማይከብዳችሁ አይነት ስቶኮች ናቸው። እሽ፣ ደግሞ መደቧ በቡኒ እና በነጭ ተሰራሽ ነች በጣም ታምራለች ቆንጆ ከለር ነው ያላት ፈዘዝ ብላ የምታሳምራችሁ አይነት ከለር አላት ብቻውን በፈለጋችሁት የዲዛይን አማራጭ መሰራት ይችላል ብትፈልጉ በቤጋ ቤጋ ትፈልጉ አራት ማዕዘን ትፈልጉ ፓስታ የሚባል ስራ አለ እንግዲህ የምነግራችሁ የስፌት አይነቶች ናቸው ብትፈልጉ በፈንድሻ ብትፈልጉ ደግሞ ምንም ያለ ፈንድሻ ኖርማል ሆኖ ጥፋት ጥፋት ሆኖ መሰራት ይችላል ያለ ከሽከሽ ማለት ነው ቆንጆ አድርገን እንሰራለን። በነገርኳችሁ ዋጋው 5500 ብር ነው። ወደዚህኛ ስቶክ ሽፎን ሲሄድላችሁ ደግሞ መደባ በቢጫ እና አበቦቹ በፒንክ እና በጎመን የተሰራች ነች። ቅጠሏ በጣም ታምራለች። እችም ለግሩፕ ብትፈልጉ ብታሰሩት በጣም ያደምቃችሁ ስቶክ ሽፎናችን ነው። አርበ ሰፊ ስለሆነ ስቶክ ሽፎን እንዳልኳችሁ በአምስት ሜትር ይበቃል። በጣም ደግሞ ሰፋብን ለምትሉ፣ ጠበበብን ለምትሉ በስድስት ሜትር መሰራት ይችላል። በጣም ሰፊ ለሚፈልግ ሰው ግን በቃ ተመጣጣኝ የሚሆነው አምስት ሜትር ነው። አምስት ሜትር ለማንኛውም ሰው መሆን ይችላል። እንግዲቺ በአራት ማዕዘን ለነገርኳቸው ዲዛይኖች በተላላፊ በፈለጋችሁት መሰራት ይችላል። ገበር የማይፈልግ ነው። ይሄውም ከወገብ በታች ገበር ሆኖ ቢሰራ በቂ ነው። ይህያውም ማሰሪያ ሆኖ አሁን ላይ ደግሞ የመጡ ፋሽን ስፌቶች አሉ ከሽከሽ ሳይኖረው መሰራት ተጀምሯል። እንደ ፋሽን ጥፋቱ እዚህ ጋር በሰፊው በሰፊው ጥፍጥፍ እየተባለ ይሰራና ከታች ምንም የሌለው ነገር ሆኖ መሰራት ተጀምሯል። እንደዛም ፋሽን ሆኗል። ከላይ ደግሞ ዲዛይን መርጠን እንሰራላችኋለን። የነገርኳቸው ነጠላው በመደቡ በቢጫና በፒንክ ይሸመንላችኋል። በትልቅ ነጠላ ሁለት ከሀያ ሜትር በሆነ ነጠላ ይሰራላችኋል ዋጋው አምስት ሺህ አምስት መቶ ወደዚህ ኛዋ ስቶክ ሽፎን ስሄድላችሁ ደሞ እቺ ደግሞ አታምርም? በጣም ቆንጆ የምታምር መደቡ ፈዛዛ ፒንክ እና አበቦቹ ቀይ በቀይ ተሰራ። ቅጠለ አበቦች አሉት ቀጠን ቀጠን ያሉ እዚጋ ዝምባባ የሚመስሉ አሉት፣ እዚጋ አበቦች አሉት። በጣም ነው የሚያምረው። አበቦቹ ደግሞ ጣል ጣል ስላሉ አልፎ አልፎ ለሽፎኑ ውበት ሰጥቶታል ማለት ነው። ይሄ ስቶክ ሽፎናችን ስለሆነ በአምስት ሜትር ጠንቀቅ ብሎ ተሰርቶ በፈለጋችሁ ዲዛይን አማራጭ ይሰራላችኋል። ሽፎን የሚያሳምረው ደግሞ ከልብሱ በላይ ስፌቱ ነው። ቆንጆ ሰፊ ስላለን ቆንጆ አድርጎ ይሰፋላቸዋል ማለት ነው። ቆንጆ ሰፊ ከለለ ልብስ ይበላሻል ማለት ነው። ቆንጆ ሰፊ ስላለ ሽፎኑ ቆንጆ ሆኖ ይሰራላቸዋል። ነጠለው እንዳልኳችሁ በጥርጥር ብትፈልጉ በጥርጥር ይሰራላቸዋል። በትልቅ ነጠላ ከሆነ ደግሞ ሁለቱ ከለሮች ገብተው ፒንክና አበቦ ተደርጎ ይሸመንላቸዋል። የገበያ ነጠላ ገዝተን አንልክም ማለት ነው በእኛ ተማመኑ በፈለጋችሁ ሰዓት ጠንቀቅ ብሎ ይደርስላችኋል ዋጋው እንደነገርኳችሁ አልቆለት አምስት ሺህ አምስት መቶ ወደዚህኛው ሽፎን ሲሄድላችሁ ደግሞ ይሄ ልሙጥ ለሙጥ ቸኮሌት ከለር ሽፎናችን ነው እንግዲህ ይሄ ልሙጥ ከለር ደግሞ ሰዎች ወዱታል። ብዙ ጊዜ በነጭ በዶቃ ከለር እንደውም በቀይ በቢጫ ነው የለመድነው። ይሄ ደግሞ የሚያምር ቾኮሌት ከለር ወደ ፈዛዛ ፒንክም ወደ ቾኮሌት ከለር ምሄዳል፣ ፈዛዛ ቾኮሌት ከለር አለው። ይሄ እንግዲህ አልቆለት ስታዩት፣ ተሰርቶ አልቆለት የምትወዱት አይነት ከለር ልብስ ነው የሚሆነው። ይሄም እንደ ስቶክ ነው ምክንያቱም አርበ ሰፊ ነው። ቅለቱ እንደ ስቶክ ባይሆንም፣ ይሄ በጣም ቀለል ይላል ግን አርበ ሰፊ ነው። በአምስት ሜትር በቂ ነው ማለት ነው። ይሄን አሁን ብዙ ጊዜ በነጭ ለቤተክርስቲያን ያሰሩታል። ይሄ ደግሞ ለፕሮግራም እንዲሁ ሽፎን ለምትወዱ እንደዚሁ ፕሮግራም ላይ አሁን ላይ ክርስትና ላይም ምንም እየተለበሰ ስለሆነ ፈለጋችሁ ዲዛይን ሲሰራ ቆንጆ ነው የሚሆነው። በነገራችን ላይ ይሄ ልብስ በዲዛይን ሲሰራ ተወዱታላችሁ። እዚህ ጋር ፈንድሻ አርገን፣ ታች ላይ ፈንድሻ አርገን ስንሰራው ቆንጆ ልብስ ነው የሚሆነው። ነጠላው በዚህ ካለር፣ በራሱ ካለር ይሸመንላቸዋል። ዋጋው ይሄ አልቆለት አምስት ሺህ ብር ነው። አሁን ደግሞ ወደ ሳተን ሊሄድላችሁ ይሄኛው ሳተን ሽፎን ይባላል። ስቶክ እና አርበስጣ አርበጠባ ባሳይቻችኋለሁ። ይሄ ሳተን ሽፎን ይባላል። መደቡ በጎመኔ እና በፈዛዛ ፒንክ የተሰራ ሳተን፣ አሁን ላይ እየተለበሰ ያለ ሽፎናችን ነው ማለት ነው። ይሄ ሳተን ሽፎን አርበሰፊ ነው። እንደ ስቶክ አርበሰፊ ስለሆነ በአምስት ሜትር በቂ ነው። በስድስት ሜትር ቢሰራም ስቶኮች ቆንጆ ናቸው ራሱን ችሎ ገበር ስለማይደረግበት ራሱን ችሎ ስለሚሰራ ለሰውነታቸው አይከብድም። ይሄ በስድስት ሜትር ቢሰራ ሞር ውበት አለው። እንደ ቀሚስ ነው ሰፋ ብሎ የሚል ውበት ያለው ራሱን ችሎ ሰፋ ብሎ መወጠር ያለውን የሚመስል። ስቶኮች፣ ሳተኖች ሲሰሩ ውስጥ ላይ መወጠር ያለውን የሚመስለው ግን ገበርም አይደረግበትም። ራሱን ችሎ የሚሰራ ልብስ ነው። በዛ ላይ ለስላሳ ነው፣ ቆንጆ ነው። ይህም በትልቅ ነጠላ አምስት ሺ አምስት መቶ እንሰራለን በትንሽ ነጠላ ግን አምስት ሺህ እንሰራላችኋለን። ይሄኛው ሌላኛው የከለር አማራጫችን ነው። ይሄኛው በቀይ ይሄኛው በጎመኔ ማለት ነው። እንደዚህ ከለራቸው አማራጭ ሆኖ ቀርቦላችኋል። እናንተ የፈለጋችሁትን ከለር መርጣችሁ ማዘዝ ነው። ዋጋቸው እንዳልኳችሁ ተመሳሳይ ናቸው። ወደዚህኛው ሽፎን ሲሄድላችሁ ደግሞ ይሄ በቢራ ቢሮ የተሰራች ሽፎናችን ነች። በጣም ታምራለች። መደቧ እንግዲህ ሰማያዊ ከለር ያላት አበባ አላት። ቢራ ቢሮች ደግሞ በዶቃና በሰማያዊ ከለር የተሰራች ነች። መደቡ ደግሞ እዚህ ጋር ቡኒ ያለው ዳርዳር ላይ ደግሞ ዶቶች አሉ፣ የሚያማምሩ ዶቶች። ይሄ ወታች ነው የሚሆነው። ቢራ ቢሮ እንደዚህ ነው ሲሰራ እንደዚህ ነው የሚሆነው። ቢራ ቢሮ እግር ላይ ስለሚሆን ውበት አለው ቢዛ እንግዲህ ነጠላው በሁለቱ ከለር ይሰራላቸዋል በዚህና በዚህ ይሰራል ይሄ ሽፎን ነው አርበ ጠባብ ነው በስድስት ሜትር ሲሰራ እኔ እንደለበስኩ ይህ ነው ማለት ነው ሰፋ የሚልላችሁ ዋጋው አልቆለት አምስት ሺህ አምስት መቶ ይሄኛው ሌላኛው የከለር አማራጫችን ነው ይሄኛው በቢጫ ነው ይሄኛው ደግሞ በሰማያዊ ነው ማለት ነው እናንተ በፈለጋችሁት ከለር መሰራት ይችላል ቢሮ ቢሮ እዚህ ጋር ቢጫው ላይ ሲሆን ደግሞ በጣም ድምቅ ብሎ ይታያል ቆንጆ የሆኑ ይታያል እናንተ ከለር የፈለጋችሁትን ማድረግ ነው የሚጠበቅባችሁ ዋጋው ሁለታቸውም ተመሳሳይ የሆነ ዋጋ አላቸው አልቆላቸው አምስት ሺህ አምስት መቶ ለዛሬ ያዘጋጀሁላችሁ ሽፎኖች እነዚህን ይመስላሉ እንግዲህ ቀጣይ ደግሞ ቆንጆ ቆንጆ ያልኳቸውን ሽፎኖች ይላችሁ እመጣለሁ አሁንም ላይክ ሳብስክራይብ እና ሸር ኮሜንት ማድረጋችሁን አትርሱ። አድራሻዬ አዲስ አበባ 22 ተሻቢ ህንፃ ሁለተኛ ላይ ይገኛለሁ። ስልክ ደግሞ 0919821984 ነው። ባላችሁበት ሰዓት ወይም ባላችሁበት ቀን ሳያልፍ ጠንቀቅ አድርገን እናድርሳለን ማለት ነው። ሰላም ቆዩ።